አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 18 ቀን በዚህ ዕለት የከበረና የተመሰገነ የእስክንድሪያ 45ኛ ሊቀ ጳጳስ አባ ድማያኖስ አረፈ። ይህም በአስቄጥስ ገዳም በአባ ዮሐንስ አጺር ገዳም የመነኮሰ ቅስና ዲቁና በዛ ተሾሞ ያገለገለ ሲሆን በእስክንድሪያ ምዕራብ ወደሚገኝ ገዳም በመሄድ በዛ እጅግ ተጋድሎን አበዛ። ተጋድሎም ሁሉ በሀገር ሁሉ ተሰማ። ታዲያ በዘመኑ የነበረው ሊቀ ጳጳስ ቅዱስ ጴጥሮስ ነበርና የሚራዳው የሚያግዘው ኢጲስ ጶጶስ ይፈልግ ነበርና ይህን አባ ድሚያኖስ ኢጲስ ጶጶስ ጠቆሙት። ታዲያ አባ ድሚያኖስም በሀሳቡ ተስማምቶ ሊቀ ጳጳስ ቅዱስ ጴጥሮስን የሚያገለግለውና የሚራዳው ሆነ። ሊቀ ጳጳስ ቅዱስ ጴጥሮስ ባረፈ ጊዜም ምእመናንና ኢጲስ ጶጶሳት ተሰብስበው ይህን በጎ ኢጲስቆጶስ አባ ድማያኖስን ሊቀ ጳጳስና አድርገው በቅዱስ ጴጥሮስ ወንበር ላይ አስቀመጡት። ታዲያ እርሱም ምእመናንን በመልካም የሚጠብቅ ሆነ። ብዙ ተግሣጻትንና ድርሳናትን ደረሰ። በዘመኑም ማታ ወይን ጠጥተው በማግስቱ የሚቆርቡ አርሲሳን የሚባሉ መናፍቃን ተነሱ። እነሱንም አስተምሮ የተመለሱትን ተቀበላቸው ያልተመለሱትንም ለይቷ አወገዛቸው። ደግሞ በአንጾኪያ ከተማ ላይ ቅዱስ ቴዎድሮስ ሊቀ ጳጳስ ባረፈ ጊዜ አንድ መናፍቅ ሊቀ ጳጳስ የእግዚአብሔር ገጽ አንድ ነው የሚል የስላሴን ሶስትነትና አንድነት የሚነቅፍ ሊቀ ጳጳስ ተሾመ። ወደ አባ ድሚያኖስም የከፋች ሃይማኖቱን በደብዳቤ መልክ ላከለት። አባ ድሚያኖስም ስላሴ በመለኮት በባህሪ አንድ በአካል በግብር በስም ሶስት እንደሆኑ የሚያሳውቅ የሚያስረዳ ደብዳቤ ጽፎ መልእክትን ጽፎ ለዚህ መናፍቅ ሊቀ ጳጳስ ላከለት። እርሱ ግን ወደ ቀናች ሃይማኖት አልተመለሰም። ከዚህ አባት ጋርም እስኪያርፍ ድረስ ያለውን ግንኙነት አቆመ። አውግዞም ለየው። ቅዳሴም ላይ ስሙ እንዳይጠራ አደረገ። ከዚያም በኋላ ይህ ሊቀ ጳጳስ አባ ድሜያኖስ ምእመናንን በበጎ አጠባበቅ እየጠበቀ ተግዛዛትን ድርሳናትን ደርሶ በኋላም እግዚአብሔርን 43 ዓመት ያህል በመልካም አገልግሎት ካገለገለ በኋላ በዛሬ ዕለት በመልካም አስተራረፍ አርፏል። ለእግዚአብሔር መስጋና ይሁን። በዚህ አባት ጸሎት ይማረን፣ ለዘላለሙ አሜን።

በዛሬው እለት የሚከበር ሌላ የቅዱሳን በዓላት ቅዱስ ኤስትሮስ ሰማዕት። የቅዱሳን የሰማዕታት በረከታቸው ረዴታቸው፣ የአምላካችን የኢየሱስ ክርስቶስ ምሕረት ይቅርታ አይለየን። ወስብሃት ለእግዚአብሔር ወለወላዴት ድንግል ወለመስቀሉ ክቡር። ይቆየን።